ሰላም ጤና ይስጥልኝ አድማኝ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥ እና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው አድማጭ ተመልካቾቻችን የኢትዮጵያ ፕሪሚየር ሊግና የኢትዮጵያ ፕሪሚየር ሊግ የሰላሳኛ ሳምንት ጨዋታዎች በመከናወን ላይ ይገኛሉ። ዛሬ ፍጻሜያቸውን ያገኛሉ። ከአርብ ጀምሮ በዋሳ ዩኒቨርሲቲ ስቴዲየም ጨዋታዎች በመደረግ ላይ ናቸው። ትላንትና ሶስት ጨዋታዎች ተደርገዋል። ወልዋሎ አዲግራት ዩኒቨርሲቲና ኤሌክትሪክ ያደረጉት ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። ውጤቱን ተከትሎ ወልዋሎ አዲግራት ዩኒቨርሲቲ የመጨረሻውን ደረጃ እንደያዘ ይታወቃል። በኢትዮጵያ ፕሪሚየር ሊግ አስራ አራት ነጥብ አግኝቷል። ይሁንና በቀሪ ጨዋታዎች በስድስት ጨዋታዎች ቢያሸንፍ አስራ አራተኛ ደረጃ ላይ የሚገኘው ኢትዮ ኤሌክትሪክ ላይ በነጥብ መድረስ ስለማይችል ስድስት ጨዋታዎች እየቀሩት ከፕሪሚየር ሊጉ ወደ ከፍተኛ ሊግ መውረዱ ተረጋግጧል። ወልዋሎ አዲግራት ዩኒቨርሲቲ በዘንድሮው ድር ዓመት ወልዋሎ አዲግራት ዩኒቨርስቲ ያሸነፈው ጨዋታ ብዛት አንድ ብቻ ነው። 16 ጊዜ ሽንፈት ሲያስተናግድ 11 ጊዜ ደግሞ አቻወጥቷል 16 ግቦችን ሲያስቆጠር 38 ግቦችን አስተናግዷል። ጥሩ የማይባል ውድድር አመት ሆኖ ውልባሉ አዲግራት ዩኒቨርሲቲ ያሳለፈው ማለት ነው እንግዲህ፣ መወረዱ ተረጋግጧል። ስድስት ጨዋታዎች እየቀሩ ማለት ነው። በሌሎች ጨዋታዎች ኢትዮጵያ ቡና አዳማ ከተማን ሁለት ለዜሮ አሸንፏል። ራምኬል ጀምስና ና አማኑኤል አልማሱ ግቦቹን አስቆጥሯል። ውጤቱን ተከትሎ የኢትዮጵያ ቡና የሁለተኛ ደረጃውን ማጠናከር የቻለበትን ውጤት አስመዝግቧል ማለት ነው። በዚሁ ለባ ታደረገው የመጨረሻው ጨዋታ ፋሲል ከነማ ና ኢትዮጵያ ንግድ ባንክ አንዳቻ ተለይተዋል። ጌታነህ ከበደ ለፋሲል ከነማ አዲስ ግዳይ ለኢትዮጵያ ንግድ ባንክ ግቦቹን አስቆጥሯል። ዩጋንዳዊ የፋሲል ከነማ ተጫዋች ማርቲን ኪዛ በሁለት ቢጫ በቀይ ካርድ በጨዋታው ከሜዳ ተሰናብቷል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት የሊጉ መሪ ኢትዮጵያ መድን ከመቀሌ ሰባ እንደርታ ተጫውተው ኢትዮጵያ መድን አንድ ለዜሮ አሸንፏል። አቡበከር ሳኔ በሰባ አንደኛው ደቂቃ ያስቆጠረው ግብ በጣም ወሳኝ ነበረ። ኢትዮጵያ መድን ውጤቱን ተከትሎ ኢትዮጵያ መድን ነጥቡን ወደ ስልሳ ከፍ አድርጓል ማለት ነው። በዋንጫ ፉክክሩም ወሳኝ ሶስት ነጥብ አግኝተዋል። በዚሁ ዕለት በተደረገው ሌላኛው ጨዋታ ከውጤት ማጣት ጋር በተያያዘ ቀውስ ውስጥ የሚገኝ የነበረው ድሬዳዋ ከተማ አርባ ምንጭ ከተማን አንድ ለዜሮ አሸንፏል። ሀቢብ ከማል በሰባ ሰባተኛው ደቂቃ ያስቆጠረ ትግብ በጣም ወሳኝ ነበረች ድሬዳዋ ከተማን ወደ ድል መልሳለች ማለት ነው። አርብ የተደረጉ ጨዋታዎችን ስንመለከት ሲዳማ ቡና ወላይታ ዲቻን አሸንፏል። ማይክል ኪፕሩቪል ብቸኛውን ግብ ለሲዳማ ቡና ከመረቡ ላይ ያሳርፏል። በዚሁ ዕለት በጥሩ እንቅስቃሴ ላይ የሚገኘው አሳ ከተማ ቅዱስ ጊዮርጊስን ሁለት ለአንድ አሸንፏል። እስራኤል እሸቱና አሊ ሱሌማን ግቦቹን አስቆጥሯል። ቢኒያም ፍቅሬ ለቅዱስ ጊዮርጊስ ብቸኛውን ግብ አስቆጥሯል። አሊ ሱሌማን በውድድር ዓመቱ ያስቆጠራቸውን ግቦች ወደ አስራ ሶስት ከፍ በማድረግ የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። የሰላሳኛ ሳምንት መራ ግብሮች ዛሬ ይጠናቀቃሉ። በአዳር ከተማ ከመቻል ከቀኑ 9 ሰዓት ቧሳ ዩኒቨርስቲ ስቴድ የሚያደርጉ ጨዋታ ተጠባቂ ነው። የቧንጫ ተፎካካሪነት ለመቆየት የሚያደርጉት ወሳኝ ጨዋታ ነው ማለት ነው። የመጨረሻው የ3ሳኛ ሳምንት መራ ግብር በአዲያ ውሳና ና በሱል ሽሬ መካከል ምሽት 12 ሰዓት ላይ የሚደረግ ይሆናል ማለት ነው። አዲያ ውሳና ከወገብ በላይ የሚገኝ ነው። ስድስተኛ ደረጃ ላይ ይገኛል በሊጉ። በአንጻሩ ሱል ሽሬ በ217ተኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል ሱል ሽሬ ይህን ጨዋታ ማሸነፍ ከወራጅ ቀጠና ለመውጣት በጣም ያግዟል ተብሎ ነው የሚጠበቀው። አድያው ሳናም ወደ ደረጃውን አሻሽሎ ለመጨረስ የውድድር አመቱን ወሳኝ የሚባል ጨዋታ ነው ማለት ነው። ሌላው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ሴቶች ከፍተኛ ሊግ፣ ኢትዮጵያ ሴቶች ከፍተኛ ሊግ ባሳለፍነው ሳምንት አርብና ቀዳሚ በተደረጉ ጨዋታዎች ፍጻሜውን አግኝተዋል። የስድስተኛ ሳምንት ጨዋታዎች በአበበ ቢቂላ ስቴዲየም ተከናውኗል ማለት ነው። ትላንት የተደረጉ ቅዳሜ ዕለት የተደረጉ ጨዋታዎችን ስንመለከት ሸገር ከተማ ከዲጋ ውሳና ያደረጉ ጨዋታ ሶስት አቻ በሆነው ውጤት ተጠናቋል። አይና ለመኮንን፣ መሰረት ገዛኝ፣ አዲስ ንጉሴ ግቦቹ ለሸገር ከተማ ሲያስቆጥሩ ትግስት ሎምብሶ ሁለት ጉሎች ላዲ ውሳና ስታስቆጥር መታደል ገብሬ ቀሪዋን ግብ አመስቆጥራለች። ማለት ሸገር ከተማ አስቀድሞ ሊጉ አሸናፊ መሆኑ አረጋግጧል። ወደ ኢትዮጵያ ሴቶች ፕሪሚየር ሊግም ማደጉን አረጋግጧል። የመርሃ ግብር ማሟያ ነበር እንግዲህ ዋንጫውን በዛ ሁለት ተረክቧል። በደማቅ ሥነ ሥርዓት የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ባህሩ ጥላውን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚን ጨምሮ ሀይባ ስራጅ የውድድርና ስነስርአት ኮሚቴ ሰብሳቢም ተገኝተው ነበር። በደማቅ ሥነ ሥርዓት ሸገር ከተማ ዋንጫውን ተቀብሏል ማለት ነው። እንግዲህ ሌሎች ጨዋታዎችን ስንመለከት ኢትዮጵያ ስፖርት አካዳሚ ጉለሌ ክፍለ ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። ምህረት አየለ ሁለቱን ምግቦች ከመረብ ላይ አሳርፋለች። በሌሎች ጨዋታዎች ወላይታ ድቻ ከለሚኩራ ክፍለ ከተማ አንዳቻ በሆነ ውጤት ተጠናቋል። ያደረጉት ጨዋታ ፋሲል ከነማ ይርጋ ጨፌ ቡናን አንድ ለዜሮ በሆነ ውጤት አሸንፏል። ንፋስ ስልክ ላፍቶ ክፍለ ከተማ ቅዱስ ጊዮርጊስን አንድ ለዜሮ በተመሳሳይ ሲያሸንፍ አቃቂ ቃሊቲ ክፍለ ከተማ ከጥሩነሽ ዲባባ አካዳሚ ያደረጉ ጨዋታ እንዳቻ በሆነ ውጤት ተጠናቋል ማለት ነው። ውጤቱን ተከትሎ እንግዲህ ሸገር ከተማ በ60 ነጥብ ይርጋ ጨፌ ቡና በ54 ነጥብ አንደኛና ሁለተኛ ደረጃን ይዘው ወደ ኢትዮጵያ ሴቶች ፕሪሚየር ሊግ በ2018 ወደሚካሄደው ውድድር ማደጋቸውን መሳተፋቸውን አረጋግጧል ማለት ነው። እንግዲህ ራፋፍሪ በመጀመሪያ አጋማሽ ከውድድሩ አቋርጦ መውጣቱ የሚታወስ ነው። የእርጋ ጨፌ ቡና ቅድስ በላቸው በሃያ አንድ ግቦች የኢትዮጵያ ሴቶች ከፍተኛ ሊግ ኮከብ ግብ አግቢ ሆና ተመርጣለች ማለት ነው። ጉለሌ ክፍለ ከተማ የስፖርታዊ ጨዋነት ዋንጫን አግኝቷል ማለት ነው። እንግዲህ በጣም አቁኝታ ሲካሄድ የነበረው ውድድር እንግዲህ በአበበቂላ ስታዲየም ቅዳሜ ዕለት ተጠናቋል። ሌላው ከሀገር ውስጥ የምንመለከተው የአትሌቲክስ መረጃ ነው። በማንቸስተር ከተማ በተካሄደ ውድለት ትላንትና በተካሄደ የአስር ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያን አትሌቶች በሁለቱም ጾታዎች አሸንፈዋል። በወንዶች በድንቅ ብቃት ላይ የሚገኙ አትሌት ሰለሞን ባረጋ በ27 ደቂቃ ከ49 ሴኮንድ አንደኛ በመውጣት አሸንፏል። በዚህ ውድድር ላይ አትሌት ሙስነት ገረመው በ28 ደቂቃ ከ21 ሴኮንድ አራተኛ ደረጃ ይዟል። በሴቶች አትሌት መዲና ኢሳ 30 ደቂቃ ከ42 ሴኮንድ በመግባት አንደኛ ደረጃ ይዛ አጠናቃለች። ይቺ አትሌት በታዳጊ ኮሎምቢያ ካሊ ላይ በተካሄደው የዓለም አትሌቲክስ ታዳጊ ሻምፒዮና ላይ ሻምፒዮን መሆኗ የሚታወስ ነው። በድንቅ አትሌት ትገኛለች። ሌላኛው የኢትዮጵያ አትሌት ጎይተውን ገብረ ስላሴ በ31 ደቂቃ ከ11 ሴኮንድ ሶስተኛ ደረጃን ይዛ አጠናቃለች ማለት ማኒስተር ከተማ እንግዲህ የኢትዮጵያ አትሌቶች ደምቀው ታይቷል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ ባለ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል አልማ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን ይሆናል ማለት ነው። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ና የእንግሊዝ ፕሪሚየር ሊግ የ ሰላሳ ሰባተኛ ሳምንት ጨዋታዎች በመከናወን ላይ ይገኛሉ። ዛሬ ብራይተን ና ሊቨርፑል የሚያደርጉት ጨዋታ መርሃ ግብሮ ይጠናቀቃል። ትላንትና በአውሮፓ ሻምፒዮንስ ሊግ ለመሳተፍ የተደረገ ባለው አጓጊ ፉክክር ወሳኝ የሚባሉ ሁለት ጨዋታዎች ተደርገው ነበር። የሳምንቱ ተጠባቂ ጨዋታ የነበረው በኤምሬትስ አርሰናል ና ኒውካስ የተደረጉት ጨዋታ ነበር። በዚህ ጨዋታ አርሰናል አንድ ለዜሮ አሸንፏል። ዴክላን ራይስ በአምሳ አምስተኛው ደቃ በጉሩም ሁኔታ ያስቆጠራት ግብ አርሰናልን አሸናፊ ያደርጋለች። አርሰናል በዚህ ጨዋታ ማሸነፉን ተከትሎ በሰባ ነጥብ በሻምፒዮንስ ሊግ መሳተፉን አረጋግጧል ማለት ነው። በአንጻሩ በ66 ነጥብ ሶስተኛ ደረጃ ላይ የሚገኘው ኒውካስትል ዩናይትድ የመጨረሻ ሳምንት ከኤቨርተን ጋር የሚያደርገው ጨዋታ እንግዲህ የማሸነፍ ግዴታ ውስጥ ገብቷል። እሱን ጨዋታ ካላሸነፈ የሻምፒዮንስ ሊግ ተሳትፎ አጣብቂኝ ውስጥ ይገባል ማለት ነው። በሌሎች ጨዋታዎች እንግዲህ ኖቲንጋም ፎረስት ዌስት ሀም ዩናይትድን ከሜዳ ውጭ ለላንድ አሸንፏል። ኖቲንጋም ፎረስት ውጤቱን ተከትሎ እንግዲህ በ65 በ በስልሳ አምስት ነጥብ ሰባተኛ ደረጃ ላይ ይገኛል ማለት ነው እንግዲህ ሌሎቹና ማንቸስተር ሲቲ በኤፍኤ ካፕ ፍጻሜ ከክሪስታል ፓላስ ጋር በነበረው ጨዋታ ምክንያት በሳምን ጨዋታውን አላደረገም ነገ ከቦርንማውዝ ጋር የ የሰላሳ ሰባተኛ ሳምንት ተስተካካይ ጨዋታውን ከሚሽቱ አራት ሰዓት ላይ የሚያደርግ ይሆናል አርብ ዕለት በተደረጉ ጨዋታዎች ቼልሲ ማንቸስተር ዩናይትድን በማርክ ኮኮሪያ ጎል ማሸነፉ የሚታወስ ነው አስቶን ቪላም ቶተንሃም ሆትስፐርን ሁለት ለዜሮ በዛ ሁለት ማሸነፉ ይታወሳል የደረጃ ሰንጠረዡን ስንመለከት ሊቨርፑል በ83 ነጥብ የሊጉ አሸናፊ መሆኑ ይታወቃል። የአውሮፓ ሻምፒዮንስ ሊግ ተሳትፎም አረጋግጧል ማለት ነው። አርሰናል በ7 ነጥብ ትላንትና አሸነፉን ተከትሎ እንግዲህ ሻምፒዮንስ ሊግ መግባቱን አረጋግጧል። ኒውካስል ዩናይትድ 66፣ ቼልሲ 66፣ አስቶን ሚላ 66 ይዞ በግብ ክፍያ ተበላጦ ከሶስተኛ እስከ አምስተኛ ደረጃ ያለውን ይዟል። ማንችስተር ሲቲ 65 ነጥብ አለው። ነገ ተስተካካይ ጨዋታውን ያደርጋል። ኖቲንጋም ፎረስ በ65 ነጥብ ሰባተኛ ደረጃ ለገ ይገኛሉ እንግዲህ የሰላሳ ስምንተኛ ሳምንት ጨዋታዎች የፊታችን እሁድ የሚጠናቀቅ ይሆናል በአውሮፓ ሻምፒዮንስ ሊግ እንግሊዝን ወክለው የሚሳተፉ ቀሪ ክለቦች እነማን ናቸው የሚለው ነገር እንግዲህ በጣም አጓጊ ሆኗል ማለት ነው ሌላ የምንመለከተው የስፔን ላሊጋ ነው የስፔን ላሊጋ የሰላሳ ሰባተኛ ሳምንት ጨዋታዎች ትላንትና ተደርገው ነበረ ባርሴሎና ሊጉ አሸናፊ በሜዳው ሶስት ለሁለት ተሸንፏል እንግዲህ ቢሸነፍ አስቀድሞ ዋንጫውን ማንሳቱን አረጋግጧል። በዚህ ሁለት በካምፕኑ ስቴዲየም ዋንጫውን ወስዷል ማለት ነው። ባርሴሎና ሪያል ማድሪድ በጁድ ቤሊንጋምና ኪሊያን ባፔ ግቦች ሲቪያን ከሜዳ ውጭ ሁለት ለዜሮ አሸንፏል። በዚህ ጨዋታ ላይ ከሲቪያ በኩል ሁለት ተጫዋቾች በቀይ ካርድ ከሜዳ ተሰናብቷል። አትሌቲኮ ማድሪድ ሪያል ቤቲስን አራት ለአንድ በሆነ ሰፊ የግብ ልዩነት አሸንፏል። አትሌቲኮ ቢልቦ ከሜዳ ውጭ ቫሌንሽያን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። ውጤቱን ተከትሎ ያለውን ደረጃ ሰንጠረዥ ስንመለከት ባርሴሎና በ85 ነጥብ እየመራ ይገኛል። ሪያል ማድሪድ በ80 ነጥብ ይከተላል። አትሌቲኮ ማድሪድ በ73 ነጥብ 3ተኛ ደረጃ ላይ ይገኛል። አትሌቲኮ ቢልባው በ70 ነጥብ አራተኛ ደረጃ ላይ ይገኛል። እነዚህ ክለቦች እንግዲህ ስፔን ወክለው በቀጣዩ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ መሳተፋቸውን አረጋግጧል ማለት ነው። ሌላኛው በጣም አጓጊ የሆነው ወደ መጨረሻው ሳምንት የዋንጫው አሸናፊ ወደሚለይበት ሁኔታ ያመራው የጣሊያን ሴራም ጨዋታዎች እንግዲህ ትላንትና ተደርገው ነበር። የሰላሳ ሰባተኛ ሳምንት ጨዋታዎች ተደርገው ነበር። እንግዲህ የዋንጫው ተፎካካሪዎች ናፖሊና ኢንተር ሚላ ናቸው። ትላንትና ሁለቱም ባልተጠበቀ ሁኔታ ነጥብ ጥሏል ማለት ነው። ፓርማ ከናፖሊ ባደረገው ጨዋታ ከሜዳ ውጪ ዜሮ ለዜሮ ተለይቷል። ኢንተር ሚላን ከላዚዮ ሁለት አቻ ተለያይቷል። ኢንተር ሚላን እየመራ እንግዲህ በዘጠናኛው ደቂቃ በተቆጠረበት የፍጹም ቅጣት ምት ወሳኝ ሊጉን ደረጃ ሰንጠረዥ መሪነት ከናፖል የሚረከብበትን እድል ሳይጠቀምበት ቀርቷል ማለት ነው። በዚህ ጨዋታ ላይ ያን አውሬል ቢሴክና ዴንዚል ዴንፍራይስ ግቦችን አስቆጥሯል። የቀድሞው የባርሴሎና ተጫዋች ፔድሮ ሮድሪጌስ ለላዚዮ ሁለቱንም ግቦች ያስቆጥሯል። በተለይም በዘጠናኛው ደቂቃ በፍጹም ቅጣት ምት ያስቆጠራት ግብ እንግዲህ ኢንተር ሚላን ሶስት ነጥብ እንዲያገኝ አድርጎታል ማለት ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ናፖሊ 79 ነጥብ ባለው ኢንተር ሚላን 78 ነጥብ ባለው አትላንታ 74 ነጥብ ሶስተኛ ደረጃ ያገኛል። አትላንታ አርብ ዕለት ጄኗን ሶስት ለሁለት በማሸነፍ የአውሮፓ ሻምፒዮንስ ሊግ ተሳትፎ ማረጋገጡ የሚታወስ ነው ማለት ነው። እንግዲህ በመጨረሻው ሳምንት በ38ኛ ሳምንት ናፖሊ በሜዳው ካግሊያሪን ሲያስተናግድ ኢንተር ሚላን ከሜዳ ውጭ በጥሩ ግስጋሴ ለሚገኘው የሴስክ ፋብሪጋዙን ሆሞ ያስተናግዳል። እንግዲህ ናፖሊ በራሱ የዋንጫውን እድል የመወሰን እድል አለው በሜዳውና በደጋፊት የሚያደርገው ጨዋታ ከመሆኑ አንጻር። በአንጻሩ ኢንተር ሚላን ከሜዳው ውጭ ከባድ ፈተና እየጠበቀዋል ማለትም፣ ትላንትና የአንቶኒዮ ኮንቴ በሰጡት አስተያየት የቡድን የተጫዋቾች እንግዲህ በአካል ደክመው ታይተዋል፣ ግን በመጨረሻ ሳምንት ጨዋታ ያለንን ሰተን ከአግላሪን በማሸነፍ ዋንጫውን እናነሳለን ሲሉ ተናግሯል። እንግዲህ ናፖሊ በራሱ እድል ዋንጫውን የመወሰን እድል አለ ነጥብ ከጣል እንግዲህ ኢንተር ሚላን ካሸነፈ ኢንተር ሚላን የሴሪያው ዋንጫ ያነሳል። እንግዲህ በአውሮፓ በዘንድሮ ከተመለከትናቸው ዋንጫ ፉክክሮች በጣም ጠንካራው እና በጣም ተቀራራቢ ፉክክር የተደረገው እንግዲህ በኢንተር ሚላንና በናፖሊ መካከል ነው። ኢንተር ሚላን ሊጉን ይመራ ነበር እስከ ተወሰኑ ሳምንታት ድረስ በቅርብ ሳምንታት ላይ እንግዲህ ናፖሊ ነጥብ እየሰበሰበ እንግዲህ ኢንተርሚላንም በልጦ ነበር አሁን ደግሞ ናፖሊ ነጥብ መጣሉን ተከትሎ እንግዲህ ኢንተርሚላን ደረሰ ሲባል እንግዲህ የዋንጭ መሪነቱን ይረከባል ሲባል ከላዚዮ ጋር ነጥብ ጥሏል በሜዳው ሳንሲሮ ማለት ይሄ ደግሞ የመጨረሻ ሳምንት ጨዋታዎች እንዲጠበቁ አድርጓል ይበልጥ አጓጊ ሆኗል እነዚህ ክለቦች እንግዲህ በመጨረሻ ሳምንት ጨዋታ ዋን አሸናፊ ነው የሚለውን ነገር እንግዲህ የሚለይ ይሆናል ይህንም በስፋት ቤዚያ ስፖርት አርባ አርባ የምናቀርብላችሁ ፕሮግራም ላይ ይዘን የምንመጣ ይሆናል ሌላ የምንመለከተው እንግዲህ የጀርመን ቡንድስ ሊጋ ነው የጀርመን ቡንድስ ሊጋ ቅዳሜ ላይ ተጠናቋል በሰላሳ አራተኛ ሳምንት ጨዋታዎች የሊጉ አሸናፊ ባየር ሙኒክ ከሜዳ ውጭ ፈናሚን አራ ለዜሮ አሸንፏል ያምና የሊጉ አሸናፊ ባየር ሌቨርኩሰን ከሜዳ ውጪ ከሜንዝጋ ሁለት አቻ ታቻ ተለይተዋል። አርቢ ላይብዚግ ከሶስት ጋር ባደረጉ ጨዋታ ሶስት ጋር ሶስት ለሁለት ከሜዳ ውጪ ማሸነፍ ችሏል። በድንግ እንቅስቃሴ ላይ አመቱን ያጠናቀቀው እንግዲህ ቦርሲያ ዶርትሞንድ ሆልስቴንኬልን ሶስት ለዜሮ በሆነ ውጤት አሸንፏል። ኢንትራክ ፍራንክፈርት ፍራይቡርግን ሶስት ለአንድ በሆነ ውጤት አሸንፏል። ማለት ውጤቱን ተከትሎ ባየር ሙኒክ በሰማንያ ሁለት ነጥብ የሊጉ አሸናፊ ነው፣ አስቀድሞ ዋንጫውን ማንሳቱን አረጋግቷል። በሌቨርኩሰን በ69 ነጥብ ሁለተኛ ደረጃ ይዞ አጠናቋል። ኢንትራክ ፍራንክፈርት በ60 ነጥብ ሶስተኛ ደረጃ ይዞ አጠናቋል። ቦሩሲያ ዶርትሙንድ ከአስረኛ ደረጃ ተነስቶ እንግዲህ በመጨረሻዎቹ አምስት ስድስት ጨዋታዎች ተከታታይ ሎችን በማስመዝገብ በአምሳ ሰባት ነጥብ የውድድር ዓመቱን አራተኛ ደረጃ ይዞ አጠናቋል። ይህም የመጨረሻ ሰዓት ያሳየው ድንቅ ብቃት እንግዲህ በአውሮፓ ሻምፒዮንስ ሊግ ተሳትፎን እንዲያረጋግጥ አድርጎታል ማለት ነው። ፍራይቡርግ ሃምሳ አምስት ነጥብ ይዞ እንግዲህ አምስተኛ ደረጃን ይዞ አጠናቋል። በፍራንክፈርት መሸነፉ እንግዲህ አራተኛ ቦታን እንዲያጣ አድርጎታል። የጀርመን ቡንደስሊጋ በባይር ሙኒክ አሸናፊነት አጠናቋል። ባይር ሙኒክ ለሰላሳ አራተኛ ጊዜ ዋንጫውን ማንሳቱ የሚታወስ ነው። በመጨረሻ የምንመለከተው የፈረንሳይ ሊጓን ይሆናል። የፈረንሳይ ሊጓምን እንዲሁ ቅዳሜ ዕለት በተደረጉ የሰላሳ አራተኛ ሳምንት ጨዋታዎች ፍጻሜውን አግኝቷል። የሊጉ አሸናፊ ፒኤስጂ ኦግዜርን በሜዶ ሶስት ለአንድ አሸንፏል ማለት ነው እንግዲህ በዚህ ጨዋታ ላይ ኪቪቻ ከራቫንስፌሊያ ሁለት ግቦችን ማስቆጠር ችሏል ማለት ነው። በሌላኛው ጨዋታ ማርሴ ሬንስን አራት ለሁለት በሆነ ውጤት አሸንፏል። በዚህ ሳምንት ከፍተኛ ግብ የተቆጠረበት ጨዋታ ኒስና ብረስት ያደረጉት ጨዋታ ኒስ ስድስት ለዜሮ በሆነ ውጤት ብረስትን በማሸነፍ ወሳኝ ድል ተቀዳጅቷል ማለት ነው። ሊዮን አንጀርስን ሁለት ለዜሮ ሲረታ፣ ሊል ሬሚስን ሁለት ለአንድ በሆነ ውጤት አሸንፏል። ሌንስ ሞናኮን አራት ለዜሮ ያሸነፈበት ውጤት የሳምንቱ የተጠበቀ ውጤት ነው። በዚህ ጨዋታ ከሞናኮ በኩል አንድ ተጫዋች በቀይ ካርድ ከሜዳ ተሰናምቷል። ይህ አብሬ ስትራስቡርግ ሶስት ለአንድ ማሸነፉን ስትራስቡርግ በአውሮፓ ተሳትፎ ያለውን እድል እንዲያጣ አድርጎታል ማለት ነው። እንግዲህ ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ ሰማንያ አራት ነጥብ በመያዝ አሸናፊ መሆኑ ይታወሳል። በሰማንያ አራት ነጥብ ውድድር አመቱን አጠናቋል። ማርሴ በስልሳ አምስት ነጥብ ሁለተኛ ደረጃን ይዞ አጠናቋል። ሞናኮ ስልሳ ነጥብ ይዞ ሶስተኛ ደረጃን ይዞ አጠናቋል። እነዚህ ሶስት ክለቦች በአውሮፓ ሻምፒዮንስ ሊግ ፈረንሳይን ወክለው በቀጣይ በሁለት ሺ አምስት በሁለት ሺ ስድስት የውድድር አመት የሚሳተፉ ይሆናል ማለት ነው። ኒስ በስልሳ ነጥብ አራተኛ ደረጃ ላይ ይገኛል። ኒስ እንግዲህ በቀጣዩ ሳምንት በቀጣይ የውድድር ዓመት እንግዲህ በአውሮፓ ሻምፒዮንስ ሊግ ለመሳተፍ ከሌሎች አህጉራት ከሚገኙ የአውሮፓ ክለቦች ጋር የማጣሪያ ጨዋታ ያደርጋል ማለት ነው። ሊል በ60 ነጥብ አምስተኛ ደረጃ ላይ ይገኛል። ሊሆን በ57 ነጥብ ስድስተኛ፣ ስትራስቡርግ በተመሳሳይ 57 ነጥብ ሰባተኛ ደረጃ ይዟል። ሊሆን በኤሮፓ ሊግ ለመሳተፍ እንግዲህ የማጣሪያ ጨዋታውን በቀጣይ ጊዜያት የሚያደርግ ይሆናል ማለት ነው። አለማየት ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሙን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት